ማለት ነው። በፊት እንዲህ ነበረ ግቢ የምትሉት። አሁን ደግሞ እንዴት በዚህ ሰዓት ገባሽ የሚል ጥያቄ አመጣችሁ። ጉድ እኮ ነው ዘንድሮ። እናንተማ አይናችሁን ከአመት እስከ አመት እኔ ላይም አታነሱ። ምን ጉድ እንደሆነ አላውቅም። ምን ጉድ እንደነከፋችሁ ብ ምንደርተ አልተቻሸም እኮ አልኳችሁ እኮ እኔ ሁላችሁ ኢነርጂ ከተነሳ ተነሳ ነው። ልኮች እኮ በዝም በያቸው። በጊዜ ግቢ በጊዜ ግቢ ካልገባሽ ብሎ ሲጨቀጭቁ ገባው ስገባ ደግሞ መከራ። ውድ እኮ ነው ዘንድሮ፣ ዘንድሮ እኮ ውዶች አለው አለው ግን ሳይም እኮ እንደውም ተኔ ከመነሳት ያልፎ ማለት ነው። ዲቦራን ቀስቅሼ ተነሺ ብያት አሞኛል ስትል፣ የምን መታመም ተነሺ ግቢ ብያት ይማሪያምን እኔ ነቅቼ እኔ ቤታ እኔ ቤታ ነቅቼ ዲቦራ ላነቋትኝ በስመ አብ ወወልድ መንፈስ ቅዱስ ጌታ ምስክሬ ነው። ጌታን በጣም በጊዜ የተነሳሁ ነው ሚስራ አው ጊምላንጅ ካስከሻት ክርስቶስን ተኝታ ሞታል ማለት ይቻላል። ሞታለች ሞታል ማለት ይቻላል። ጉ- ጉቺ ተዋት ጉቺ ተዋት ጉቺ ቃሪያ ናት ሁለት ቤት ነው የምትጫወተው እሷ በሁለት ቢላ የምትበላ ሰው ናት ጉቺ ተዋት ተዋት ጉቺ ጉቺ ተዋት ድጅ እንበበሉ እናንተ እኔ ተውልኝ እናንተ ታምሜ እኮ ነው ያደርኩትኝ ታውቃላችሁ እግዚአብሔር ምስክሬ ሰውነት ያመኝ ዛሬ ከማን ጋር እንደምጫወት ገምቱ ወደ ጌማይ ነው ዛሬ ከማን ጋር እንደምጫወት ገምቱ ገምቱ፣ ገምቱ። ኮመንት ላይ ገምቱ። ዛሬ ከማን ጋር እንደምጫወት ገምቱ። ዛሬ ከማን ጋር እንደምጫወተው ገምቱ። ማርያም ጌታን ከልቤ ነው ያሳገኝ። ወይ ፈጣሪ ወይ ከዲቦራ ጋር አንጫወትም። ዛሬ ከዲ ማታ ነው ዲቦራና የምንጫወተው። ዲቦራ እና እኔ ማታ ነው። አንቺ ጉቺ፣ ዲቦራ እና እኔማ ማታ ነው የምንጫወተው። እንደዛ ጣም ማታ እየጠበቅን ነው የምንጫወተው። ማታ ነው የምንጫወተው። ስሙም፣ የምጫወተው አቤል አይደለም፣ ፍራይዴዎች። ከፍራይዴዎች ጋር ነው የምጫወተው። ፍራይዴዎችን ፍራይዴዎችን፣ እነሱ ለነገሩ የ የጌም የቅጣት ንጉስ ነበሩ እኮ ማስተሮች፣ አንደኛ ፈር ቀዳጆች ናቸው። ግን እነሱን ወደ ቅጣት ግን እንመልሳቸዋለን ማለት ነው። ከፍራይዴዎች ጋር የምንጫወተው ፍራይዴዎች ጋር የምንጫወተው እነሱ እና ስሙ አንዳንድ ሰው ማለት ነው። አንዳንድ ሰው እኔ ብዙም አሉባልታ ወሬ አልፈልግም። ግን አንዳንድ ሰው አንዳንድ ሰው አንድ ሺ ጋይስ፣ ታብታብ አርጉልኝ ታብታ። አንድ ሰው ጋር አሞራው ተው፣ በእግዚአብሔር ይናትሰ እኔ ብሎክ ማድረግ አልፈልግም። አንተ ተው ደግሞ አትጫወትም። ማገባ እየሰሙን፣ እኔ እና ዲቦራ በቃ ሞትን ነው። ልክ ያስቶሪ ላይ የጻፍከው ነገር እኔ እግዚአብሔር እንዴት እንደሳኩኝ ማለት ነው። ይህ እንደ አሞራው አሳካኝ። ስሙ ላንዳን ላይክ እንደውም አሁን ቲክቶክ ላይ ራሱ የሚፖስታቸው ጠፍቷል። ጠፍቷል የሚፖስታቸው ጠፍቷል። ኤኒዌይዝ ምን ተባለ መሰላቸው በጣም ሊሳኩትን ክርስቶስን ስቶሪ ሊያደርግላቸዋል። ይኔ ልጆች እሺ፣ እኔ ሁሉ ነገር በማስረጃ ነው የማመጣው፣ በማስረጃ በመረጃ አንድ ቀን እኔ ያወራኋትን ካፌ አወጣኋትን ያለ ማስረጃ ይዤ ሳልመጣ የቀረሁበት ቀን የለም። ምን ተባለ ቤታ ከሰው እንትን ብላ ምናምን ቅጣት ጌም ጀመረች። የዛሬ ሶስት አመት ነው የዛሬ አራት አመት ያለውን የእኔና የከድርን ስቶሪ ላይ ፖስትላቸዋለሁ። እሺ ውዶቼ፣ በበርበሬ ስታጠን አክሮባት እየተገለበጥኩ ስሰራ ውጪ ስንከባልል ያለበት የድሮ ቪዲዮዬን እሰራላቸዋለሁ። እዛውም ለእናንተ አትቆምም ለምትሉ ሰዎች ቆሜ ሁሉ ስንከባለን ያለውን ቪዲዮ ስቶሪ ላይ ያደረግላቸዋለሁ። እሺ ውዶቼ፣ እና እኔ የጓደኛ ጥግ እንጂ የጓደኛ ቅንቅ ነው ወይም መከራ አይደለሁም። ለጓደኛም ደግሞ ቆሜ እንኳን ያለን ጠላትም መስክሮልኝ አላጨብጭቡም፣ ይሆና ኧረ አንተ ሽ አንተስ አስጠላኝ፣ አናደድከኝ። ቴክስት ቴክስት አድረነው ቴክስት የምትመልሰው አትጫወትም ወይ አትጫወትም ይሮታ አትጫውትም፣ ታሳብደኝ ነው። እሴ ቢያቸው አይ አሳቁኝ። በሰው እንትን ብላ እኔ ጌም ዛሬ ያኔ እንኳን ፖለቲካ ውለሉ አልፎ አልፎ እንኳን ጌም ለምጫወተው በርበሬ በርበሬ ታጥኛለሁ። ማንም ያደረገ የለም በርበሬ ሰዓቱ ውስጥ ከትቼ ከድር አጥኖኛል። ያን ቪዲዮ ደግሞ ይዞ ይመጣለሁ። ገባችሁ? በምራቁ አረገች እንዳትሉ ገባችሁ? እኔ በቅጣት መጫወት የጀመርኩትኝ ማለት ነው። እኔ አልጫወትም ነበረ ጌሙ ራሱ በትክክል እኮ ጌሙ ራሱ በትክክል አልጫወትም፣ ለወሬ ምናምን ወሬ ነው የማበዛው። እናንተ ናችሁ ተጫወቱ እያላችሁ የምትጎነጉኑኝ የነበረው ማለት ነው። ግን ካለፈ በኋላ ምንድን ነው ኢቨን፣ ዲቦራ ናት በቅጣት ተጫዋች፣ በቅጣት ተጫዋች እንጫወት እንጫወት እያለች በዛው እንትን ያልኩት እንጂ እኔ አልጫወትም ነበር ድሮ። ተጫውቼ በርበሬ ታጠኘ በቅቷል። እና እኔ ለጓደኛ የምቆም ለጓደኛ መከታ ጓደኛ ቅንቅን ከኔ አልፎ ሲነቁ ሲጠቁ እንደ ራሴ እንደተጠቀው አድርጌ እየተንገበገብኩኝ ስንቶቻችሁን ያርበደብርኩ ነኝ በጓደኛ በኩል ከሄዳችሁ ማለት ነው። ምቀኝነት ክፋት የሌለብኝ ያለኝን የማካፍል ማንም የመሰከረልኝ ነው። ዛስ ና እኔና ሰውን ለማጣላት እንትን አትበሉ። ይኸውን ኔና ዲቦራ አመት ሞላት። ይዘን እናንተ ም እኮ ቅጣት ትወዳላችሁ እኮ ለዛ ነው ሰው ሁሉ የሚጫወተው ወዶ መሰላችሁ እ ወይ ዘንድሮ እና ፍቅሮቼ ይህንን የበርበሬ ያለበት የተቀመ የለበስ ጊዜ ሰው አይሰማም አይሰማም እንዴ አይሰማም እንዴ ስድስት ደቂቃ የሆነኛል ናሆም፣ ዘጠኝ ደቂቃ የሆነኛል ውዶቼ። ዛሬ የምጫወተው ከፍራይዴዎች ጋር ነው። ቤታ ቤታ ተነቃቂ ሼር አድርጉልኝ። ቤታ ቤታ ተነቃቂ ፍራይዴዎቹን እንቁላል አስገዝቼ ፍራይዴዎች ግን ደደሩ። ቤታ ተነቃቂ፣ ቤታ ተነቃቂ፣ ቤታ ተነቃቂ። ሞቅ ሞቅ ሞቅ ሞቅ አድርጊው። ሚናት ጸጉር ኒት በርበሬ ይኳለው። ይሄ ደግሞ ይሄ ደግሞ እንትን ያደረጋችሁት እግራችሁን ያጠቁሯል፣ ፊታችሁን ያቀላል። ኧረ ተወኝ ተወኝ፣ ስንት ተረታለኝ አንተ ተወኝ ቤታ አሟሙቂ። የምን ሦስት ለአንድ ቅጣት ነው የምንጫወተው? ፍለፊ ለፍለፊ እና ስሙ የኔ ልጆች ማለት ነው የኔ ልጆች የኔ ውዶች የማትለወጡ የማትቀየሩ የኔ ፍቅሮች ማለት ነው። ስቶሪ ላይ የዛሬ አራት ዓመት ማለት ነው የቅጣት ጌን በርበሬ ስታጠን ምናምን ያለውን ቅጣት ትፖስቱ እና ለዛች ጋለሞታ ወልዳ አባት አላት እንዲህ ብላ ላልተከበረች አባት የሌላ ልጅ ብላ እያሳደገች ላልተከበረች ጋለሞታ ትልቁላት አላቸው። እሺ ውዶች ለእኔ ሁሉ ነገር ሲሆን እናንተ ለማሜ እየሄዳችሁ ግብትም ስሰጡ እናንተ እየሄዳችሁ ለባቤ አጋብ ይጫሉ። የጉቺ ተጫወተች። እስኪ አንዳንድ ሰዎች ተሳደቡ አንለቃትም። ቤታን ያላችሁ እስኪ ተሳደቡ ተሳደቡ እስኪ ጉቺ ጉቺ የተጫወተች አልቀ ማሜ ገስ ተሳደቡ። ሁሉ ለኔ ሁሉ ለ ሁሉ ነገር ለኔ ገኖ ነው የሚታየልም። ተጽዕኖ ፈጣሪ ስለሆኑ አራት ምንጥ አይደለ ውዶች። የተጽዕኖ ፈጣሪ ባልሆን ኖሮ ዞር ብላችሁን ቦታ አትሰጡኝም ነበር። ሁሉ ሰው ጌም በቅጣት እየተጫወተ እነ ሔለን እነ ዜድ ለምን አይቀኑም? ከዲቦራ ታዲያ ቤታ ስትሆን ብቻ ናት ሁሉ ነገር ለምን? ተጽዕኖ ፈጣሪ ነኝ አራት ነጥብ። ካለኔ ማንም የሚሰማችሁ ስለሌለ ነው። ስለሌላ ብታወሩ ማንም አይሰማችሁ። ንክ ዩ ጨርሻለሁ። ይፈሩሻል እንዴ? ሊያብዱ ሊያብዱ እኮ ደረሱ እኮ ልክ። ይኸው ማታ ተጫወት፣ ከትናንት ተጫወት፣ ከማሚጋባ ልትጫወትም እኮ ሀሪፍ ጌም እየተጫወት እናንተ ናችሁ እንደንት ካሁን ካሁን ገንዘብ ልትሰራለው ብላችሁ እንድትበሉ ስጋይ ነው የደረሳችሁት። ሙዚቃ ጋር ከፈጭ ወረድ ልገባ። እሽ፣ ተዘጋጅቷቸዋል ተዘጋጅተናል በሉ። ግላብ የለኝም ከአንድ ሰው ጋር እየተጫወቱ ግላብ ባጠራቅም ደስ ይለኛል። ግላብ የለኝም፣ ግላብ የለኝም ውዶቼ። ይቆራረጣል ይቆራ። እሺ ታብታብ አድርጉልኝ። አንድ ስቶሪ ሌላ አድርገው ታብታብ አድርጉልኝ። እሺ ውዶቼ ታብታብ አድርጉልኝ። እሺ፣ ታብታብ አድርጉልኝ። ታብ ኮፒ አንዴ ኮፒኒንግ ታብታብ እንደ ፍራይዴዎች እየጠበቁ ነው። ኮፒኒንግ ታብታብ ሼር፣ ኮፒኒንግ ታብታብ፣ ኮፒኒንግ ታብታብ ሼር እያደረጋችሁልኝ ነው። መጣሁ በሏቸው ፍራይዴዎችን። ኮፒኒንግ ታብታብ፣ ኮፒኒንግ ታብታብ ሼር። ኧረ ወገብ ከእሱ አይደል? በጣም ወገቤ። እንዴት እንዲሆን እንዴት እንዲሆን የምፈልገው ታውቃላችሁ ስቲል ቦርጫ አለኝ አይደል፣ ያው ግዴታ ነው። ስትከሱ ይሄ ይኖራል፣ ግዴታ ነው። እንትን ማለት አልችልም። የምፈልገው መሆን ሁሉ ጊዜ እንደዚህ ስሩ፣ ሺ ጋይ እኛ ሁሌ እንደዚህ ነው ምሰራው። እሺ ሆድ እንትን ይላል። እመቤቴን አይቼ ነው ከ ከእንትኖች ህንዶች ይሰራሉ። እንትን ሀገር ብላችሁ ይጠፋል። አይ ከምግብ አልበላው ምናምን አይ። ኦኬ ኦኬ፣ ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ወይኔ ወይኔ ወይኔ፣ ተሳስቼ ነው። ሙዚቃ አልከፍትም። በቃ ፍራይዴዎችን ክፈቱ በሏቸው። እኔ ልክፈተላቸው። በሳቅ የሞቱት እኮ እንትን እኔ እኮ እንደው ጤነኛ ግን አይደለውም። ሂዱ ሽጋይስ፣ ሂዱ፣ ሂዱ ሂዱ፣ ጥሯቸው። ሙዚቃ ምንድነው? በሙዚቃ ታሟቸው። እኔ እኮ ዘፈን ዘፈን አልወድም። ዝግጁ ናቸው ወይ? ዘፈን እኔ እኮ ዘፈን ምናምን እኮ አልወድም ውዶቼ። እኔ የዘፈን ሰው አይደለውም። እሺ ተዘጋጁ ነው

ግማሽ ግማሽ ግማሽ እንሆናለን። በደንብ እንደዚህ ሙሉ ሰውነታችሁ አንድ ድምጻችሁን ምናምን አሪፍ ነው፣ ድምጻችሁ አሪፍ ነው። በደምብ ትታያላችሁ። አንተ ነህ በርበሬ እና ዘይት የምታቀብላቸው ከኋላ ቁም። ሁለቱ አሉ በቃ እንደዚያ በደምብ የምትታዩትኝ። ስሙ፣ ሼር ኮፒ፣ ሊንክ፣ ሪፖስት አድርጉልኝ። ስሙ፣ ግላብ እንደሌለኛ ቃለው። ማንም ሰው ግላብ የለው። ማታ አልተጫወትኩኝም? በግላብ ማንም አልሰጠኝም። ግላብ ስታሸንፉ ብቻ ነው የሚሰጠው። ማንም አልሰጠኝም። ቆመንተ ላይ ሌላ ምን ማለት ነው? ስሙን ዶቲ አዳምጦኝ አዳምጦኝ፣ እናውራ እንናበብ። መጀመሪያ ቆይ፣ ግላብ አላችሁ እኔ በርጌ ሪካርዶ እጅ ገንዘብ እየመሰላቸው ግላቡ በሰው ገንዘብ ግላብ ስጡኝ እያለ ታብዳለች እያሉ ስሜ እየጠፋ ነው ያለው። ግላብ በነፃ ነው ጋይስ፣ ቲክቶክ ራሱ የሚሰጣችሁ በነፃ ነው ግላብ። ሰው ግን ባለመረዳቱ ብዛት እቺ ለግላብ እንኳን ትሳደባለች። በሰው ገንዘብ አትበሉኝ፣ ነፃ ነው ሺ ውዶቼ፣ ነፃ ነው። ቲክቶክ የሚሰጣችሁ ገንዘብ የለውም። እኔ በሰው ገንዘብ የምሳደብ ሰው አይደለሁም ሺ ውዶቼ። ግላብ አላችሁ ወይ? አሁን ከመጀመራችን በፊት ከመጣላታችን በፊት እንነጋገር፣ ግላብ አላችሁ ወይ? እናውራ አበጋይስ ግላብ አላችሁ ወይ? አንዴ አውሩኝ። ሳልጀምር በፊት ግላብ አላችሁ ወይ? በኋላ እንዳልጨቃጨቀ። ስንት ሰው ነው ግላብ ያለው? ስንት ሰው ነው ግላብ ያለው? አለን። እሺ ሂለን አላት። በቃ እንጀምር። ስሙን ቆይ ልንገራቸው። ሪፖስት አርጉ የኔ ልጆች፣ ስማኝ በደንብ ከአስር ሺህ በላይ ማንም እንዳይለቅ፣ ኮንቪኒንግ በቃ ሃቡ ማንም እንዳይለቅ። አሁን ነው ዳሽን አንድ ላይ በቃ በቃ፣ ኮፒ ሊንክ በቃ በቃ፣ አክሰፕት ሌላው ነው። አንድ ላይ ታብሽ ኤቭሪባዲ ታብሽ። ስሙኝ እንቶቼ ሁላችሁም ታታባርጉ፣ ሪፖስት አድርጉልኝ። ኮፒ ሊንክ፣ ኮፒ ሊንክ፣ ኮፒ ሊንክ፣ ኮፒ ሊንክ፣ ሪፖስት አድርጉልኝ ጋይስ። ከስራ አለላችሁ፣ ከስራ አለላችሁ፣ ሼሩ ጋር አለላችሁ። ሁላችሁም ጋይስ፣ ኮፒ ሊንክ አድርጉልኝ። ታታባርጉ፣ ታታባርጉ፣ ታታባርጉ። ግላብ አይኖረንም እንደዚ እንደዚሁ እንሄዳለን። ሼር አድርጉልኝ፣ ሼር አድርጉልኝ ጋይስ፣ እድለኛ ሰው መጥቶ ዛሬ ሼር አድርጉልኝ። ታብታብ አድርጉ። በታብታብ ሁለት ሺህ እንግባ፣ ሁለት ሺህ እንግባ ጋይስ፣ በታብታብ ሁለት ሺህ እንግባ፣ በታብታብ ሁለት ሺህ እንግባ። ሁላችሁም ጋይስ፣ ሼር አድርጉ። ቅጣት ከአስር ሺህ በላይ ነው። ቅጣት ከአስር ሺህ በላይ ነው። ቅጣት ከአስር ሺህ በላይ ነው። ቅጣት ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው።

ጌታ አምላክ ወይ፣ በመጀመሪያው በመጀመሪያው ውሃ ውስጥ እንዳትነክረኝ ውሃ ውስጥ እንዳትነክረኝ፣ አምላክ ወይ ውሃ ውስጥ እንዳትነክረኝ። እኔ ሌላ ምንም አልልም። በሽተኛውኛውን ድምጼ ራሱ እየተዘጋ ነው። ስሙን ጋይስ ጅፕል መጥቷል። ሼር አድርጉልኝ ውዶቼ ስሞትላችሁ። አረ ኖ ይቢያሁን አይደለም ውዴ ሚሊዮን ይሁን ይሁን፣ ጋይስ ሽፕ ለበሶ ስለሚያባሳው ቅጣት ከአስር ሺህ በላይ ነው። ውሃ ውስጥ ምና ምናምን ያለው ከአስር ሺህ በላይ ነው። ጋይስ ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። ከአስር ሺህ በላይ አሁን ኤቢ ቅድም የሰጠኝን አንድ ሺህ ብሰጠኝ ሶስት ሺህ ገባ ነበረ። ሶስት ሺህ ገባ ነበረ። ወይኔ ወይኔ ወይኔ ግን ይሁን ይሁን፣ ማናየበት እሱ ማናየበት ማናየበት፣ ጋይስ ትሪፕሉ እንጠቀማለን እሺ፣ ትሪፕሉ እንጠቀማ ገና ገና ነው፣ ገና ነው፣ አልጀመረም። ሁላችሁም ሪፖስት አርጉልኝ ጋይስ፣ ሁላችሁም ጋይ፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ውዶቼ ትሪፕሉ እንጠቀም። ከአስር ሺህ በላይ ነው፣ ከአስር ሺህ በላይ ነው፣ ጋይስ ከአስር ሺህ በላይ ነው። ቅጣት ከአስር ሺህ በላይ ሶፍዬ ሶፍዬ ሶፍዬ